ይህ ሀበሻ አጋዚ ሚዲያ ነው። ወንድማችን ታፈረ ሕሉፍ ልዩ ተልኮ በሚል መጋቢት 22 2017 ዓ ም ኤ 51 በሚል ስለ ሉዓላዊነት ያቀረበው ጽሑፍ እንደሚከተለው እናቀርባለን። የትግራይ ሉዓላዊነት፣ የትግራይ ሉዓላዊነት ይላሉ። ለመሆኑ የሉዓላዊነት ምንጭ አገርነት መሆኑ አያውቅምን? አንድ ማህበረሰብ ሉዓላዊ ለመባል ዓለም እንደአገር እውቅና ሊሰጠው ይገባል፣ ይሄም ግድ ነው። እንዳገር ዓለም አቀፋው ዲፕሎማሲ ያደረገ ሊሆን ግድ ነው። ስለዚህ ትግራይ የሚባል አገር እስካልነበረ ድረስ የትግራይ ሉዓላዊነት የሚባል ነገር አይኖርም። በእርግጥ ትግራይ፣ አማራ፣ ኦሮሞ ወዘተ ከኢትዮጵያ የተዋሱት ሉዓላዊነት አላቸው። ስለዚህ ኦን ደ ሪል ግራንድ ግራውንድ የትግራይ ሉዓላዊነት ማለት የኢትዮጵያ ሉዓላዊነት ለማለት ነው። የብሔሮች ሉዓላዊነት ምንጭ ኢትዮጵያ መሆኗ መታመን አለበት። ከላይ የሆነው ማሳያ እዚህ ላይ ትንሽ ዘ ዘርዘር አድርገን እንየው። የአገራት የሉዓላዊነት ምንጭ ሁለት አይነት መሆኑን በማብራራት እንጀምር። አንደኛ ቀድሞውኑ ራሳቸው የቻሉ ሉዓላዊ ሀገራት የነበሩ ብሔሮች በህገ መንግስት ተጣምረው አንድ ትልቅ አገር ሊፈጥሩ፣ የዛች አገር አዲስ የሉዓላዊነት ምንጭ እያንዳንዱ ሉዓላዊ ሀገር የነበረ ብሔር ይሆናል። ስለዚህ ሉዓላዊነታቸው ከእያንዳንዳቸው አዋጥተው በፈጠሩት ሉዓላዊነት ቀድመው ሉዓላዊ ከነበሩ ማለት ነው። ለምሳሌ ዩኤስ አሜሪካ መውሰድ እንችላለን። አሜሪካ ነፃ አገራት የነበሩ ስቴቶች በህገ መንግስት ተጣምረው የፈጠሯት ሀገር ናት። ስለዚህ የአሜሪካ የለዋላዊነት ምንጭ ስቴቶቹ ናቸው ማለት ነው። ያም ሆኖ ጠንካራ ሀገር ለመፈር ያለመ ህገ መንግስት ስለሆነ ያረቀቁት የአሜሪካ ህዝብ፣ የአሜሪካ ህዝብ ህዝቦች አይደለም የአሜሪካ ህዝብ ነው የሚለው ለዋላዊ እንደሆነ ተረጋግጠዋል። ይህ አይነቱ ፌዴራሊዝም ካሚንግ ቱጌደር ይባላል። በዚህ አይነት ፌዴራሊዝም የሚተዳደሩ ሀገራት ሁሉ በህገ መንግስታቸው የተፈጠሩና ቀድሞ ኢንዲፐንደንት የነበሩ በካሚንግ ቱጌደር መርህ መሰረት ወደ አንድ ትልቅ አገር ይመጣል። ሁለተኛ በአንድ ነባር አገር ውስጥ ነፃ ሀገራት ሆነው የማያውቁ በርካታ ብሔሮች ይኖራሉ። እነዚህ ብሔሮች በዛች አገራቸው ውስጥ ሆነው አንድም አብሮ በኖሩበት ጊዜ የጋራ እሴቶች ይኖራቸዋል፣ ሁለትም የራሳቸው እሴቶች ይኖራቸዋል። በዘመናዊም የአገር ፅንስ ሀሳብ መሰረት ሁሉ የዛች ሀገር ብሔሮች ተስማምተው ለመኖር ከሀገሪቱ ለዋላዊነት ተውሰው የራሳቸው ፖለቲካዊ አስተዳደር የሚመሰርቱበት መዋቅር በህገ መንግስት ይገነባሉ። ድብበሉ አስቀድመው አንድ ሀገር የነበሩ በተለያየ ልዩነት የነበራቸው ወደ አንድ ሲመጡ ማለት፣ ይህ መዋቅር የሚመሰረተው ግን በነዚያ ብሔሮች የጋራ እሴቶች ላይ ይሆናል። ለምሳሌ ለምሳሌ ህንድ መውሰድ እንችላለን። ህንድ ወደ ስምንት መቶ ብሔሮች ያሏት ጥንታዊ ሀገር ናት። ብሔሮቹ በ በአንድ በኩል የራሳቸው እሴቶች የሚገነብበት በሌላ በኩል ደግሞ የጋራ እሴቶች የሚገነብበት መዋቅር ውስጥ እንደኖሮ የሚጠበቅ ነው። ይህ አዲሱ መዋቅር የሚመሰረተው ግን በአገሪቱ ለሺህ ዓመታት ከገነቧቸው እሴቶች ወለል ላይ ይሆናል። ስለዚህ የህንድ ብሔሮች ከአገሪቱ የተዋሱት ሉዓላዊነት አላቸው። የህንድ ህዝብም ቀዳሚ እሴቶቹ እንደገነባ አንድ ህዝብ ሉዓላዊ ህዝብ ተደርጎ በህገ መንግስቱ መብት አግኝተዋል። ይህም እንደ አውሮፓውያን አቆጣጠር በ1964 ባለስተሳት ለጸደቀው ሕገ መንግስት ውስጥ የተደነገገ ነው። ይህ አይነቱ ፌዴራሊዝም ሆልዲንግ ቶጌተር ይባላል። ብሔሮቹ ሆልድ የሚያደርጋቸው የሚያስተሳስራቸው ህገ መንግስት እውቅና የተሰጠው የጋራ እሴታቸው መሰረት ተደርገ ይሆናል ማለት ነውበአለም ላይ በአሁኑ ሰዓት ካሚንግ ቱጌደር እና ሆልዲንግ ቱጌደር ውጭ ፌዴራሊዝም የሚባል ስርዓት የለም። ህወሀት የገነባችው የኢትዮጵያ ህገ መንግስት መዋቅር ግን ሌላ ነው። አለም ላይ ፈጽሞ የሌላ አይነት ፌዴራሊዝም። ምናልባት ይህ ፌዴራሊዝም ሀሳዊ ፌዴራሊዝም ኦር ሲዶ ፌዴራሊዝም ሊባል ይችላል። ቴክኒካሊ በትክክል የሚገልጸው ግን በታኝ ፌዴራሊዝም፣ ፕሊቲንግ ፌዴራሊዝም ነው። ይህ በአለም ላይ ፍጹም አዲስ አይነት መዋቅር መሆኑ ነው። እስካሁን የሰው ልጅ አርቅቆ አጽድቆ የተገበራቸው ህገ መንግስቶች ሁሉ አላማቸው አንድን ማህበረሰብ አንድ ማድረግ፣ አንድን ህዝብ አስማምተው በእኩልነት አንድ ሀገር ውስጥ እንዲኖሩ ማድረግ የህወሀት ህገ መንግስት ግን ህዝቦች ተስማምተው አንድ ሀገር ውስጥ እንዲኖሩ ሳይሆን ተባልተው ተላልቀው የራሳቸው ሀገር እንዲኖራቸው እንዲመሰርቱ በጥንቃቄ ባይዲዛይን ተደርጎ የተቀረጸ ህገ መንግስት ነው። ይህ ትንታኔ ወይንም ደመ ነፍሳዊ እይታ ሳይሆን ፍጹም ጭብጥ ፋክቱዋል ነው። ዝርዝሩን እንመልከት። ይህ የአሁኑ የኢትዮጵያ ህገ መንግስት በታይኖ ሲንም ጭብጦቹ በሶስተኛ እናያለን። ሶስተኛ የኢትዮጵያ ህገ መንግስት ወይም ፌዴራሊዝም ኢትዮጵያ በህገ መንግስት የተፈጠረች አገር አለመሆኗን እውነት ነው። ኢትዮጵያ ህወሓት ወደ ስልጣን ከመምጣቱ በፊት መኖሯ እውነት ነው። አማራ፣ ኦሮሞ፣ ትግራይ ወዘተ የሚባሉ የኢትዮጵያ ብሔሮች እንደ ሉዓላዊ አገራት ምድር ላይ ኖሮ አያውቅም። ይህም እውነት ነው። ለዚህ ለኢትዮጵያ ብሔር ለኢትዮጵያ የብሔር ጥያቄዎች መፍትሄ ሰጥቶ የኢትዮጵያን ብሔሮች በኩልነት አስማምቶ በአንድ አገራዊ መዋቅር ውስጥ ማኖር የሚፈልግ ማንኛውም ፖለቲካዊ ኃይል ሁሉ ሆልዲንግ ቲጌዘር የሚባለውን ፌዴራሊዝም አይነት እንደሚተገብር አያጠያይቅ። በመሆኑም የህወሀት ህገ መንግስት የፌዴራሊዝምን ብሔሮች አብሮ ተከባብረው እንዲኖሩ እንደ መፍትሄ የሚጠቀም ህገ መንግስት ቢሆን ኖሮ ህገ መንግስቱ ያልፈጠራት አገር እንደመሆኗን አገሪቱ የለዋላዊነት ምንጭ ያደረገው ህገ መንግስት ከመደንገግ ውጭ ሌላ ምርጫ ሊኖር እንደማይችል ግምት ውስጥ ያስገባ ነበር። ብሔር ብሔረሰቦች ሌላ የለዋላዊነት ምንጭ ሊኖራቸው ብሔር ብሔረሰቦች ሌላ የለዋላዊነት ምንጭ ሊኖራቸው ፈጽሞ ስለማይችል ማለትም ለለዋላዊ አገራት ለዋላዊ ሀገራት ሆነው ስለማያውቁ የለዋላዊነት ብቸኛ ምንጫቸው ከዛች አገር ውስጥ የሚያገኙት ሉዓላዊነት መሆን አለበት። ሌላ የሉዓላዊነት ምንጭ አማራጭ ሊኖር እንደማይችል ግምት ውስጥ ያስገባ ነበር። በመርህ ደረጃ አገር የማጽናት እንጂ አገር የመፍጠር ሆነ አገር የመበተን ኢንቴንሽን የሌለው ይህ አይነቱ ህገ መንግስት ከዚህ ህገ መንግስት በፊት ብሔር ብሔረሰቦቹ አንድ አገር ውስጥ ሲኖሩ የገነባቸው የጋራ እሴቶች መሰረት ከማድረግ ውጪ ሌላ አማራጭ እንደሌለ ግምት ውስጥ ያስገባ ይገባ ነበር። ሌላ የብሔር ብሔረሰቦች የተገፉበት እሴቶች፣ ፖለቲካዊ ፍላጎቶች ደግሞ በጋራ እሴቶች ወለል ላይ የሚገነባው ህገ መንግስታዊ መዋቅር ውስጥ ወደ ማዕከል የሚያመጡበት ስርዓት በሂደት መፍጠር የሚቻልበት ህገ መንግሥት ተጨባጭ ግምት ውስጥ ያስገባ ህገ መንግስት ባጸደቀ ነበር። ግን አላርገውም፣ አላማው ሌላ ስለሆነ። በነገራችን ላይ የህወሀት ህገ መንግስት ምዕራፍ ስምንት ውስጥ መሰረታዊ የህገ መንግሥት መርሆች ወይም ፈንዳሜንታል ፕሪንስፕልስ ኦፍ ኮንስቲቱሽን በሚል የሚገልጽ ሲሆን፣ ሌሎች ዝርዝር ነገሮች በእነዚህ መርሆች የሚወሰኑ ናቸው። በዚህ ምዕራፍ መራፍ መሰረት የህወሀት ህገ መንግስት ተጨባጭ እውነታዎች ይገለጥ ብሔር ብሔረሰቦች ከህገ መንግስቱ በፊት ራሳቸው የቻሉ ሉዓላዊ አገራት እንደነበሩ የሚገልጽ አይነት አለው። ብሔሮች ፈጽሞ የጋራ እሴት እንደሌላቸውም ያስቀምጣል። ብሔሮች በካሚንግ ቱጌደር ፌዴራሊዝም በፍቃዳቸው ወደ አንድ አገራዊ መዋቅር እንደ በሰው ልጅ ታሪክ ውስጥ ለመጀመሪያ ጊዜ ኢትዮጵያ የምትባል አገር የህወሀት ህገ መንግስት እንደፈጠራት የሚነግር አይነት የኢትዮጵያ ህዝብ እንደ ህዝብ ለሉዓላዊነት የሚያደርሰው ከብሔሮቹ በኩል ብቻ መሆኑን ህወሀት የፈጠራት ኢትዮጵያ የራሷ ሉዓላዊነት እንደሌላት እና ጊዜያዊ ሉዓላዊነትም ከብሔሮች ውስጥ እንደምታገኝ ይደነግጋል። ይህ በታኝ ህገ መንግስታዊ አስተሳሰብ ይህ ማለት ህገ መንግስቱ እውነታ ላይ ላይ ሳይሆን 100% ውሸት ላይ የተመሰረተ መሆኑን የኢትዮጵያ ኢትዮጵያ ለመበተን ለማፍረስ ብቻ የተዘጋጀ ህገ መንግሥት መሆኑን ቀደምት እሴቶች በማፍረስ ህገመንግስታዊ ህገ መንግስታዊ ህገ መንግሥታዊ መሆኑን የቀድሞ የኢትዮጵያ አንድነት እሴቶች ማፍረስ ህገ መንግሥታዊ መሆኑን የሚደነግጉ መኖሩን። ይሄ ለምሳሌ የኦሮሞ ኤሊቶች ዲኮንስትራክሽን የሚሉት ለዚህ ነው። ነባር የጋራ እሴቶች ማፍረስ ዲኮንስትራክሽን ማለት ደግሞ ጄኖሳይድ ማለት ነው። መሆኑን ጄኖሳይድ ቴክኒካሊ ህገ መንግስት እቅድ በመሆኑ እውነታ በመተግበር ያለው ህወሀት ህገ መንግስት የጭካኔያቸው ጥግ ነበር። አንቀጽ 39 ለዚህም ነው የትግራይ ሉአላዊነት የሚሉት በውሸት ላይ የተመሰረተ ህገ መንግስት ላይ በመመርኮዝ ማለት ነው። በጣም የሚገርመው እነዚህ በህገ መንግስቱ የተካዱት ለዲኮንስትራክሽን የተዳረጉት እሴቶች ከ99 ፐርሰንት በላይ የትግራይ መሆናቸውና ትግራይ ኮር ስቴት መሆኑን እየታወቀ በእርግጥ የትግራይ ጄኖሳይድም ምንጭ የሆም ህገ መንግስት እና ክህደት መሆንን ነው። በትግራይ ህዝብ መስዋዕትነት ትግራይ ማጥፋት፣ ኢትዮጵያ መበተን፣ ኤርትራ መገንጠል ላይ ትኩረት ያደረገው የህወሀት ተልእኮ እነሆ እዚህ አድርሶ ነው። በትግራይ ህዝብ መስዋዕትነት ትግራይ ማጥፋት፣ ኢትዮጵያ መበተን እና ኤርትራ መገንጠል ላይ ትኩረት ያደረገው የህወሀት ተልእኮ እነሆ እዚህ አድርሶ ነው። በእርግጥ ይህ ልዩ ተልኮ ከሻቢያ ከግብፅ የተሰጠው ተልኮ ነው። አሁን በተልኳቸው ፍጻሜ ላይ ወደ ሻቢያ የመሄድ እንቅስቃሴ ጀምረዋል። ይህም የሁላችንም መከራ እልቂት ሰማይ የሚያደርሰው ስለሆነ ያለ ምንም ቅድመ ሁኔታ ሁላችን አብረን ተባብረን ልንታገለው ይገባል ይላል ወንድማችን ታፈረ ጥላሁን። አመሰግናለሁ። ይህ ሀበሻ አጋዚ ሚዲያ ነው።